ኦኬ፣ ጋይስ እንደምታዩት ነው። እዚህ አካባቢ ላይ ትንሽ ተፈላልሷል ማለት ተፈላልሷል ትንሽ ሳይሆን ልብስ አጥቤ እንዳስቀመጥኩት ነው፣ እና መሸከፍ አለበት ማለት ነው። ቤቱን ማጽዳት አለብኝ። እዛ ደግሞ ብርድ ልብሴ እንደ አዲስ ደግሞ አጥቤ ስላስቀመጥኩት ነው ማለት ነው። ስለዚህ ዛሬ ቤት እናጸዳለን ማለት ነው፣ ምሳች ከመብላታችን በፊት። አንዳንድ ጊዜ ደግሞ ሁልጊዜ ለብር ብቻ የሚሰራ ሳይሆን እንደዚህ ነገሮችን መስራት ያስፈልጋል ማለት ነው። የተፈላለሱ ነገሮች ካሉ ማስተካከል ነው። የኛ ክፍል በጣም ብትንትና ያለ ነው፣ እና ይሄ እናስተካክለዋለን። እያንዳንድ ነገር ሽክፍክፍ አድርገን ምሳችን ለመብላት እንሄዳለን ማለት ነው። አብራችሁን ቆዩ። እንደተለመደው ሰብስክራይብ ማድረግ እንዳይረሳ፣ ይመቻችሁ። ኦኬ እንደምታዩት ነው፣ እንደዚህ አርጌ ፍሬሽ አርጌ ለማስተካከል ሞከር ያለው ማለት ነው። እንደዚህ ጽድት ደስ ሲል ለመስራት ራሱ ይመቻቸዋል። ና ግን ሰው ኮሜንት ላይ ያያቸው ነበር። ሞኒተር ያስፈልጋል ያለችው፣ እኔ ኔሴሳሪ ያለም ሞኒተር ካለ ለስራ ምናምን የገዛችሁ ትላልቅ እቃዎች ናቸው እነዚ። ስልኬን ና፣ ዲጄን አስቀምጫዋለ ማለት ነው ጸዲ አድርጌ አስቀመጥኩ። ይስለኛል ሁላችሁም ተወዱታላችሁ፣ ያልጠራጠርም። በዲጄ ስታብላይዝ አድርጌ ለመቅረጽ የሞከርኩ ነው። እዚህ ላይ የሆነች ስራ ነበረብኝና ና እዚ አልነግራችሁም፣ ከሳካ በኋላ ሳውቃችኋለሁ። የቅናበ ለማንኛውም፣ ሳላስበው እዛው ስራ እንዳመሸው መሸብኝ ና ቀንን ምንም አልሰራውላችሁም፣ መቅረጽም የሌለበት ቦታ ስለነበረ ማለት ነው። አሁን እንደምታየው እራት ለመግዛት ወጥቼ ነው ማለት ነው። አንዳንድ ፍሬሽ የሆኑ ነገሮችን መቼም ብቻችሁ ስትሆኑ ፍሬሽ ፍሬሽ ነገር መብላት ያስመቻችኋልና ፍሪጅም ስለሌለኝ የተቀመጠ ነገር ጋይስ እንደምትመለከቱ አዘመተናል ማለት ነው። ራሳነ እንጂ ጸዴ ጸዴ ምግብ መብላት ያስፈልጋል። ስዋዋዋዋዋዋዋዋው ጸዴ የየች ነው። ጋይስ አቦካዳችን አለች፣ ቦንቦልናችን አለች። ዛሬ ዘጭ አድርግ ነው ራሳችን ምንበለው ራሱ ቤታችን ስላጸዳዳ ምናምን እኔ ደስ ብሎኛል። ዛሬ ዛ የተራት መልታችሁ ደግሞ ደስ ካላላችሁ ይደብራል። እንደምትመለከቱት ጌም ካልጫወትክ እና ጊፍት ካልሰበሰብ እኳ አይሰጥም እኮ በታይ ብቻ የስ አይ ኖ ት ልጅ ትምህርት ቤት። ግን ከዛ የምትመለከቱ ጊዜ ደግሞ በቴሌግራም አድ ምን ያክል ዶላር መስራት እንዳለብን መገናኘት እንዳለብን ኤቭሪ ዲቴል ስላላችሁኝ ተቀርጭ በዳይ ኮምስ ላይፍ ማለት ነው። ቪዲዮን ዲስክሪፕሽን ያስቀምጥላችኋለሁ። በደንብ አስቀም እንደዚህ የምትመለከቱ ሰርቼላችኋለሁ፣ ገብታችሁ እዩት ማለት ነው። በጣም ዲቴል አድርጌ ለመስራት እሞክራለሁ። ምክንያቱም በጣም ብሶ ይጠየቀኝ ያለ፣ በጣም ብሶ መስራት እንፈልጋለን። በጣም በጣም ትንሽ ነው። ይህን ከሳሳቢነት ስላስገባ ሁላችሁ ነው ሁላችሁ የምትመለከቱ ጸድ አድርጌ ሰርቼላችኋለሁ። ቪዲዮ ዲስክሪፕሽን ላይ ስላለ ገብታችሁ ውሃ መታለች እና ሮብና ውድ ስለሚመጣ የግዴታ ሻወር መውሰድ አለብኝና ሻወር ሎስድ ስል እንደ ሐሳብ እንትን ያልኩት ነበር። እና ሰውነትን አንከስቷን እንዳትሉ፣ ጋይስ ጾም ነው ያለን፣ አርባ ጾም ውስጥ ነው ያለን። እና ለእናንተ መናገር የምፈልገው ነገር ምን መስላችሁ? ቤት መከራ ትፈልጋላችሁ? የራሳችሁ ቤት እንዲኖራችሁ ትፈልጋላችሁ? ኤብሪባዲ ማለት ነው። እኔ አሁን ከስድስት ወር በላይ የሆነ ው እና ስለዚህ ስለ ቤት ማውራት እችላለሁ። ከዚህ በፊት ቪዲዮ ሰር ትችላችኋሉ። ግን አንድና እንደ አብዛኞቻችሁ ቤት መከራ የምትፈልጉ ፍሪደሙን ነው በጣም ፍሪደም አለ። የፈለጋችሁ መዝናናት ትችላላችሁ። ው ይሄን ያህል ፍሪደም ከዚህ ከመጠዋል የተቻል አግኝቻለሁ ማለት አልችልም። ምክንያቱም ከቤት ምን ያለው በጣም ተዝናንች የምንኖርበት ቤት ነበር ማለት ነው። የፈለጉትን አውርቼ የፈለጉትን በልቼ የፈለጉትን ተናግሬ ከእናትና በቴ ጋር ምንም ያረኩትን ነገሩ ላይ እያወራሁ ስላደግኩኝ እነሱም ያገኙትን ነገር ሁሉ ነገር ስለሚያወሬ ትልቅ ልጅ ስለሆንኩ ያን ያህል ስለ ፍሪደም ያጨናቃኝ ነገር አልነበረም። ምክንያቱም እንደ ልብ ያሳደጉኝ ማለት ነው። ምክንያቱም ገና በሁለተኛ ክፍል እያለሁ ነው ኮምፒውተር የተገዛ ላይ ጋይስ፣ እኔ ሁልጊዜ እናገረዋለሁ ይህን ነገር ና በጣም የሚያስመሰግን ስራ ስለሆነ ማለት ነው። አንዳንድ ጊዜ እንደ ሃርድወርክ የሆነ ነገር ሃርድወርክ አርጋችሁ መስራት ከፈለጋችሁ ማድረግ ያለባችሁ ነገር ይሄን ነገር ባገኘው እያላችኋለ መስራት ያለባችሁ ይሄን ነገር በጣው ስ እያላችሁ፣ ለምሳሌ ያክል ስልክ መግዛት ምትፈልጉ ካላችሁ ይሄን ስልክ እገዛለሁ ወይም ደግሞ ይሄን ስልክ ለመግዛት እሰራለሁ ከምትሉ መስራት ያለባችሁ መስላችሁ ይሄን ስልክ በጣው ምን ስልክ እገዛለሁ ብላችሁ ብትሰሩ። እኔ እንዲያውም ጋይስ፣ የሚገርመኝ ነገር ነበር ማለት ነው። ለፋዘር ዝም ብዬ እጠይቀዋለሁ አሁን ሱራ ማለት ነው ግን ጠይቀው ነበር። ስልክ ቢጠፋብህ ትገዛልኛለህ ወይ ስለው ነበር ዝም ብዬ ማለት ነው። አዎ ይገዛልኛል እኮ፣ መቶ ፐርሰንት ይገዛልኛል። ግን አንድ ቀን ገዛላል ብሎኝ አያውቅም። ወይ አሳርጎ ሊገዛል ይችላል ወይ ደግሞ እንደጠፋብህ ብሎ ይገዛልኛል ይችላል። ነገር ግን ሁልጊዜ ግን ማን ይገዛልሃል በጥንቃቄ ያዝ ነው የሚለው። ከዚህ አንጻር ማየት አለባችሁ ማለት ነው። ስለዚህ አንድ ነገር በምትሰሩበት ሰዓት ይሄ ነገር ላገኝ ብላችሁ ሰው መስራት ያለባችሁ ይሄን ነገር በአጣውስ ማለት ነው፣ ቅድም እንዳልኳችሁ ማለት ነው የምታጡት ከሆነ ትጨናነቃላችሁ። ምክንያቱም ያንን ካጣችሁ ኦፕሽን አይኖራችሁም ለማግኘት ከሆነ ግን፣ አሁን ያላችሁ ነገር ሊጎትታችሁ ይችላል። ሁለቱም ኳሊፍ ሀሳብ ናቸው። ነገር ግን ወደኋላ ያሉ በጣም ከፍተኛ ጫና ስለሚፈጥርባችሁ በደንብ አርጋችሁ ትሰራላችሁ። እርግጠኛ ነኝ። እስቲ ሞክሩስ በሆነ ነገር ይሄን ነገር ባጣው ብላችሁ ማለት ነው። የእናንተ የሆነ የምትፈልጉት ቃል ሊሆን ይችላል። የምትፈልጉት ገንዘብ ሊሆን ይችላል። ያችን ነገር ከማጣት መጀመሪያ ለአብዛት ብትሉ ይሄን ወደ ላይ ያገኛሉ ከምትሉ ማለት ነው። አስቡበት። ለማንኛውም አሁን ቀጥታ ወደ ሻወራችን ንግባ። ሰዓቱ ሰባት ሰዓት ነው፣ ስድስት ሰዓቱ ነው አይደል? አሁን ገና ሪያል ማድሪድ ጨዋታ አይቼ የጨረስኩትና ሪያል ማድሪድ አሁን ማለፈ ይችላል። ለማንኛውም ኦኬ ጋይስ፣ በስተ መጨረሻም ተጣጥቤ ጨርሻለሁ ማለት ነው። ፀጉሬ በጣም እንትርጥ ስለሆነ ነው። ደህና ደሩ ማለት ነው። ፖድካስቴን እየሰማሁ እንግዲህ እንቅልፍ ተኛለሁ። የነገ ሰው ይበለን። ነገ ደግሞ እስኪ በአዲስ ነገር ለመምጣት እሞክራለሁ። ሁል ቀን ስትሰሩ አዳዲስ ነገር መፍጠር ይከብዳል። ቢሆንም ግን ከእናንተ ጋር አብሮ እታገላለሁ። ወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።